በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመናውና በረከቱ ለዘላለሙ ከወዳጁ ከመላ ሕዝበ ክርስቲያን ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ፣ የመላእክት አለቃ የቅዱስ ዑራኤል ድርሳን ይሄ ነው። በኢትዮጵያዊ ንጉሥ ዳግማዊ ዳዊት ዘመን የሽንገላ ሀገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ዑራኤልን በጣም አድርጎ የወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበር እርሱንም ንጉሥ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልዱ ነገዱ በንጉሥ ሰለሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱ ሹሞች ሆነው ከመጡት ስማቸው የወፍታይና ጌዲዮን ከተባሉት ወገን ነው። እነርሱም ንጉሥ ሰለሞን ልጁን ከእናቱ በእናቱ ሀገር በኢትዮጵያ አንግሦ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሡ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህ መኮንን ልጅ ስለሌለው መካም በመሆኑ ሁልጊዜ ወደ እግዚአብሔር ያዝና ይተክዝ ነበር። ከዕለታት በአንዲት ቀን በሸግለ ሀገር ደብረ ማህው ከምትባል ቦታ አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በመላእክት አለቃ በቅዱስ ዑራኤል ስል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመር። ከዚህ በኋላ ቅድስት በሆነች በሶስትነትህ ካለመኖር ዶ መኖር ሁሉን አምጥተህ የፈጠርክ ትዕቢተኛውን የምታዋርድ ትሑቱን የምታከብር የመላእክት አለቃ ቅዱስ ዑራኤል ሆይ የቅዱስ ዑራኤል አምላክ ሆይ ሁሉን የቻልክ የሚሳነህ የለም፣ አለ። የቅዱስ ዑራኤል ጌታ ሆይ አንተን የቅርባይና መሐሬ ስትሆን በኃጢአቴ ነው ወይስ በተንኮሌ እኔን ባሪያ ለምን ቸልትለኛለህ? እኔ ዘራቸውን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅህ ለአብርሃምና ለልጁ ለይስሐቅ ለባለሟልህ ለያዕቆብም በማይታበል ቃልህ ቃል ኪዳንህ የሰጠኸውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረትን ሁሉ የፈጠርክ አንተ ነህ። አሁንም ጸሎቴንና ልመናይን ስማኝ፣ የልመናይንም ጭወት አድምጥ። በእናትህ በእመቤታችን በድንግል ማርያምና ትእዛዝህን በሚጠብቅ በመልአኩ በቅዱስ ዑራኤል ብለህ ያለ አንተ ሌላ አምላክ የማያውቅ እንደ አባቶቼ እንደ እስራኤላውያን ትእዛዝህን የሚሰራ ደስ የሚያሰኝህን ልስጠኝ አለ ልጅ የለኝም። ጥንት በሙሴ ኦሪት ሕግና በተመረጡ በሐዋርያት ቃል ፈቃድን የፈጸሙ ንጹሐን አባቶችን ሹመት ለማን ሰጠዋለሁ? ዓለምን ሁሉ የፈጠርክ አንተን በመልካም አመልኮት ሆነው ፈቃድን የፈጸሙ ገባሮችህ፣ ከእስራኤል ልጆች ሁሉ እኔ ተለይቼ በዚህ ዓለም ብቼን ቀረሁ። ባሪያ የሆነች ሚስቴም ወይም ረዳቴ ንጹሐን ከሆኑ ከካህናቶች ዘር ስለሆነች፣ እንሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ የማያልቀው ቻርና የተሰጠን ይህንንም ስጠኝ የምልልጅ ለቤተ መቅደስህ አገልጋይ በቅዱስ ወንጌልህ ሕግ የሚመራ እንዲሁም ሁልጊዜ በቤተ መቅደስ ውስጥ ንጹሕ መሥዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደጋግሞ ተናገረ። ይህንን የሚናገረው ሸግላ በምትባል አገር አምላክን በወለደች በሚቤታች በቅድስ ድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ዑራኤል ሰልፊት ቆሞ በጸሎትና በጸሎትና በብዙ ልቅሶ በስግደትም ላይ ሆኖ ነው። ከጥቂት ቀን በኋላ በቅዱስ ዑራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቅስ ቅዱስ ዑራኤል ከሰማይ ወረደ። ወርዶ ደሱ መጣ። የአምላካችንና የመድኃኒታችን የጌታችን ኢየሱስ ክርስቶስ ባሪያ ወዳጅ ሕይወት ብንያም፣ ሰላም ላንተ ይሁን። ልመናህና ጸሎትህ በመልካም እምነት የምታደርገው መጽዋትም ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ዑራኤል ነገረው። እነሆ ሚስት በዚህ ሰሞን ትጸንሳለች ወንድ ልጅም ትወልዳለች። እርሱም ለዓለም ሁሉ መምህርና ግሩም በሆነ ከሲወልሞት በጸሎቱ የሚያድንና አምላክን የወለደች የመቤታችን የቅድስት ድንግል ማርያም ወዳጅ የሚሆን ነው ሲል ዳግሞ ዳግም ነገረው። እንዲሁም ነገስታትን የሚገስጽና የሃይማኖት ጠላት ለሆኑት ለካዲያን ጻር የሐዋርያትም የቃላቸው ሰይፍ የሚሆን ነው ከኢትዮጵያ መናፍቃኖችና ከሀዲያንን የሚያጠፋ የእውነት ካህናትን ግን ጌታችን የኢየሱስ ክርስቶስ ብርሃን ወደ ሆነ ቃል ወንጌል በሐዋርያት ህግ የሚመራና ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፍ ነው። በዓለም ውስጥ ያሉ የእግዚአብሔር መዘመራን ካህናት ሁሉ በድርሰቱ የቃል ምስጋና ከእግዚአብሔርን ያመሰግኑታል። ይህም ሰው የምሥራቹን ቃል በሰማ ጊዜ ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀን ሦስት ቀን ጦሙን አደረ። የመልአኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከሦስት ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥምቀት ወር በጥቅምት ወር ሚስቱ ጸነሰችና ሐምሌ ሰባት ቀን ፍጥረቱን ሁሉ በፈጠረ በቅድስት ስላሴ የበዓል ቀን ወንድ ልጅ ወለደች። ሕፃኑ በተወለደም ጊዜ የመላእክት አለቃ ቅዱስ ራኤል ወደ እናቱ መጣና በበላይ አቁሞ በሕልም ታያት። ይህ ልጅሽ አዲስ ለሆነ ለሐዋርያት የተመረጠና እንደ ጴጥሮስና እንደ ጳውሎስ መዓዛ ሃይማኖት የታፈጠ ነው። በንሕፅናውም የእውነት ካህናት እንደሆነ እንደሆኑ እንደ ሳሙኤልና መልከጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የመቤታችን የድንግል ማርያም ወዳጅ ማለት ነው። የኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገሥታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጽሐፍት ይማር ዘንድ ለሐይቁ መምህር ለአቃቤ የሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳት መጻሕፍትን ትምህርት በጀመረ ጊዜ እስከ ሰባት ዓመት ድረስ የፊደልን ዘር እንኳ መለየት ስለተቃተው መምህሩ ለአባቱ መልሶ ሰጠው። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሸዋለሁ። ስለዚህ አንተ እንደ መስፍን ይሆን ዘንድ የአንተ መስፍን ይሆን ዘንድ ንጉሥ ወታደር አድርገው አለው። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራታ ይሆን ዘንድ ሰጥቼዋለሁ። ፈጣሬ ትምህርቱን እንዲማር ካልፈቀደለት እንደወደደ ያድርገው፣ እኔ አልቀበለውም። አንተ ልጅ ያድርገው፣ አምላኬን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለው። በቃሌ እንደተናገርኩት ስዕለት የሆነኝ ዘንድ እኔ በፊቴ እንደ ኢምንት ቀጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመነኮሳት ረድ ወይም ማገልገያ ያደረገው። እሱም ከቅዱሳን መነኮሳት ጋር ለበጎ ነገር ወመጋደልን ጀመረ። መነኮሳቱም በየጊዜው ሶስት እልፍ ከ በየጊዜው ሶስት እልፍ ከሦስት መቶ ስግደትን ሲሰግዱ እሱም ከእነርሱ ጋር አብሮ ይሰግድ ነበር ዘጠኝ ዘጠኝ እንቅ ብህል ሲፈጩ እርሱም እንደዚሁ ይፈጫል። የመጽሐፍ ትምህርት ሳይኖረው በእምነትና በተሰጠ እውቀት ይሰግዳል። አምላክን የወለደች መቤታችን ድንግል ማርያም ቅድስት በሆነች በስዕሏ ፊት ቁሞ እንዲህ ይላታል። የአሸናፊ የእግዚአብሔር እናት መቤቴ ሆይ እኔም ባሪያሽን፣ የባሪያሽን ልጅ ለምን ችላት ያለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳው ቤተ መቅደስሽን በክህነት እንዳገለግል አልነበረምን? በዚህ ገዳም እንዲኖሩ እንደሚኖሩ ቅዱሳት መነኮሳት ይህም ከእነርሱ ጋር ስኖር የመጽሐፍትን ንባብ የአንችን ሙዳሴ ምንም የማላውቅ ሆኛለሁና፣ እንደ አባቶቼ የምድራዊ ንጉሥ ወታደር አልሆኑም። ወይም እንደነዚሁ እንደ ደስ የቱት መነኮሳት መነኮስ አልሆኑም። አንድ አፍታ እንደ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረት ምንድን ነው አይበሉኝ። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎቹ የድኅነት በስጋ በሞተው በሕያው ልጅሽ አደራ ብዬ ተማጽኝሻለሁ መቤቴ ሆይ ከአንቺ ጋር እንደሆን በሞተ ስጋ ወደ አንቺው ሰጅኝ አለ። ከለታት በአንድ ቀን መቤታችን በሕልም መጣ። የተመረጥ ባህር ጊዮርጊስ ሆይ መጽሐፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሳሙን ይሰጣል። ንጹህ ሆነህ ጠብቅ አለችው። ቅዱስ ዑራኤል መልአኩም እንደ እዝራ ጽዋ ልቦናን ያጠጣ ዘንድ ስለ አንተ ወደ ልጄ ልመና ቅርቧል፣ አለችውና ከእርሱ ተሰወረች። እሱም በየቀኑ እልፍ እልፍ ስግደትን እየሰገደ አርባ ቀን ድረስ ቆየ። ከአርባ ቀን በኋላ የመላእክ ታላቅ ቅዱስ ዑራኤል አምስት የብርሃን ጽዋዎችን ይዞ ከሰማይ መጣ። እነርሱን መጽሐፍትን የሚያስደርሱ የሕይወት መጠጥ በመሆናቸው አጠጣውና፣ አስቀድሞ ስሙ ሆተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙር ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት አምስት አምስት ቤት በግጥም ወይም በስንኝ መልክ በየመቤታችን የድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙረ ኢየሱስ ብለው ሰይመውታል። ሶስተኛም የመላእክት፣ የነቢያት የሐዋርያትንና የጻድቃንን የሰማዕታትንም የምስጋና እንደርሶላችኋል። አራተኛ በቀናች ሃይማኖት መጽሐፈ ብርሃንን የምትባል ድርሳን ደረሰ። አምስተኛም ቃሉ ያማረ ከብሉያትና ከአዲሳት መጽሐፍት ብዙ ቃላትን በማውጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። ከ22ቱ ስነ ፍጥረታት ምሳሌ አድርጎ ከደረሰ በኋላ በማልትና በሌሊት ባሉት ሰዓታት እንዲጸለይ አደረገ። ከዚህም በኋላ የእመቤታችን ቅድስት ድንግል ማርያምን ብዙ ምስጢራት በሰባት ቀን በሰላሳ ሦስቱ በዓላቶቿ ልክ ደረሰና ስሙን መጽሐፈ አርጋኖን ብሎ ሰየመ። ስለዚህ ዳግማዊ ዳዊት ልጆች ስለዚህ የዳግማዊ ዳዊት ልጆች ለሆኑ ነገሥታት መምህራቸው ሆነ። እነርሱም ስምንቱ ልጆቹ ቴዎድሮስና ይስሐቅ፣ ቴዎፍሎስና አንድሪያስ፣ ሀብተ ኢየሱስ፣ ህዝቅያስና ኢሳያስ፣ ዘርያቆም ሲሆኑ እህቱም ብጽሕት የሆነች ንግሥት ሌኒ ጭምር ናቸው። ሰማንያ አንዱን የነቢያትን የሐዋርያትን መጽሐፍ ከነትርጓሚያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከሥጋ ጋር አንድ ሆኖ መዋዱና ከመልካም ስጋ ወይም ምግባር ጋር ያስተምራቸው ነበር። ስለ ጌታችን ኢየሱስ ክርስቶስ ስም በመጽሐፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃን፣ አላውያን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህም ከዚህ ካላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና ማላጅነት ነው። ቅዱስ ዑራኤል ጸሎትና ልመናው ለዘላለሙ ከሁላችን ጋር ይሁን አሜን።